ጠናስተልኝ እንደምን አላችሁ? ክብራትና ክብራን ተመልካቾቻችን፣ ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዜናዎች እናልፋለን። ከዜናዎቹ ጋር ደግነት መኩሪያ ነኝ። ሲንቄ ባንክ የስፖርት ዜናዎቻችን የክብራት ጋር ስለሆነ ከልብ እናመሰግናለን። በ36ኛ ሳምንት የኢትዮጵያ ፕሪምየር ሊግ የመጨረሻ ጨዋታዎች ትናንት መደረግ ሲጀምሩ፣ ትላንት የተደረጉት ሁለቱም ጨዋታዎች በአቻ ውጤት ተጠናቀዋል። ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ያደረጉት ጨዋታ ሁለታቻ ነው የተጠናቀቀው። ኪቲካ ጅማና ዮሀንስ ኪዳኔ ለኢትዮጵያ ንግድ ባንክ ወልዳ ማኑኤል ጌቱና እስራኤል ሸጎሌ ደግሞ ለኢትዮጵያ ቡና ግቦችን አስቆጥረዋል። ቅዱስ ጊዮርጊስ ከመቻል ያደረጉት ጨዋታ ደግሞ አንዳቻ ነው የተጠናቀቀው። አስቻለው ታመነ ለመቻል በፍጹም ቅጣት ምት፣ ፍጹም ጥላሁን ደግሞ በመጨረሻ የባከኑ ደቂቃዎች ለቅዱስ ጊዮርጊስ የአቻነት ግቦችን አስቆጥረዋል። ዛሬ ሁለት ጨዋታዎች ቀጥለው ሲደረጉ ዘጠኝ ሰዓት ላይ ወላይታ ዲቻ ከድሬዳዋ ከተማ፣ ሀዲያ ሆሳዕና ከአርባ ምንጭ ከተማ 12 ሰዓት ላይ ጨዋታቸውን ያከናውናሉ። የኢፌዴሪ ባህልና ስፖርት ሚኒስቴር ያሰናዳው ማህበረሰብ ማህበረሰብ አቀፍ የአካል ብቃት እንቅስቃሴና የአረንጓዴ አሻራ ማሳረፍ መርሃ ግብር በአጋሮ ከተማ ተከናውኗል። የስድስተኛው መላ ኢትዮጵያ ጨዋታዎች አንዱ አካል የሆነው ይህ የአካል ብቃት እንቅስቃሴና የችግኝ ተከላ ፕሮግራም የአጋሮ ከተማ ማህበረሰብን ጨምሮ በርካታ የስፖርት ልዑካን የተገኙበት ነበር። በጅማ ዩኒቨርሲቲ የአጋሮ ካምፓስ በነበረው የአረንጓዴ አሻራ መርሃ ግብርም ከአንድ መቶ ሺህ በላይ ችግኞች መተከላቸው ተነግሯል። በሥነ ሥርዓቱ ላይ የተገኙት በባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴታ መኪው መሀመድ ስፖርት ሀገር አምራችና ጤና ማህበረሰብ ለመፍጠር ከያዘችው ውጥን ጋር የተሳሰረ ስለመሆኗ አንስተዋል። የአጋሮ ከተማ ከንቲባ አቶ ናዚፍ መሀመድ በበኩላቸው አጋሮ የህብረ ብሔራዊ ምሳሌ የሆነች ታሪካዊ ከተማ ስለመሆኗና የባህል ስፖርት ሚኒስቴር ስለመረጣት መደሰታቸውን ነው የተናገሩት። ዘገባው የባልደረባችን አብርሃም ተስፋዬ ነው። ስድስተኛ ቀኑ ላይ በደረሰው የመላ ኢትዮጵያ ጨዋታዎች በርካታ ውድድሮች ፍጻሜያቸውን እያገኙ ነው። የሴቶቹ 5000 ሜትር የፍጻሜ ውድድር ዛሬ ሲደረግ በኦሮሚያ ክልል አትሌቶች የበላይነት ተጠናቋል። ጠጅቱ አበበ ቀዳሚ ሆና በማጠናቀቅ የወርቅ ሜዳሊያ ተሸላሚ ስትሆን ሌላኛዋ የክልሉ አትሌት ሲፈንዳምጠው ሁለተኛ ደረጃን ይዛ አጠናቃለች። ስምረት በረሃ ከትግራይ ክልል ሶስተኛ በመውጣት የናስ ሜዳሊያ አሸናፊ ሆናለች። በ1500 ሜትር ሴቶች ብርቱካን ከበደ ከኦሮሚያ አንደኛ ስትወጣ ማዕረግ አለሙና ማዕረግ ተስፋይ ከትግራይ ክልል ሁለተኛና ሶስተኛ ሆኖ ጨርሰዋል። በስሉ ዙላ አዲስ አበባ የወርቅና የናስ ሜዳሊያ ሲያሸንፉ ኦሮሚያ የብር ሜዳሊያ አግኝተዋል። በጦር ሮራ ሶስቱን ሜዳሊያዎች የኦሮሚያ ክልል ማሸነፍ ችሏል። የጠረጴዛ ቴንስ፣ የቴኳንዶ፣ ውሹ፣ የቦክስ፣ የእጅ ኳስ፣ የመረብ ኳስና የእግር ኳስ የግማሽ ፍጻሜና የፍጻሜ ውድድሮችም በከሰዓቱ መርሃ ግብር ቀጥለው የሚደረጉ ይሆናል። እስካሁን ባለው የደረጃ ሰንጠረዥም የኦሮሚያ ክልል አዲስ አበባ ከተማና አማራ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው ተቀምጠዋል። ባልደረባችን አብርሃም ተስፋ ነው ዘገባውን ያደረሰን። እዚህ ጉዳይ ላይ ቆይታ እናደርጋለን። ክቡራትና ክቡራን ተመልካቾቻችን ባልደረባችን አብርሃም ተስፋ ጅማ ነው የሚገኘው። የስድስተኛው የመላው ኢትዮጵያ ጨዋታዎችን እየተከታተለ ይገኛል። አብርሃም እንደምን ዋልክ? እስኪ ትናንትና ዛሬ የነበሩትን አጠቃላይ ውጤቶችና ከሰዓት የሚደረጉትን ውድዶችን አስመልክቶ መረጃዎችን አድርሰል። አመሰግናለው ደግነት እንደምን ዋላቸው ክቡራን ተመልካቾቻችን። ስድስተኛው የመላው ኢትዮጵያ ጨዋታዎች በጅማ ከተማ አስተናጋጅነት ነው መከናወን ከጀመረ ዛሬ ሰባተኛ ቀኑ ላይ ደርሷል። በርካታ የፍጻሜና የግማሽ ፍጻሜ ውድድሮች ናቸው የተደረጉ የሚገኙት። ቀደም ብለህ አንተ እንደገለጽከው የ1500 ሜትር የሴቶቹ እንዲሁም ደግሞ የ5000 ሜትር የሴቶቹ የፍጻሜ ውድድሮች ተደርገዋል። ምናልባት ከተሳትፎ አንጻር የቁጥር ማነስ ካልታየበት በስተቀር በጣም ጥሩ ፉክክሮች የሚስተዋሉባቸው ውድድሮችን ጅማ ላይ እየታዘብን ያለ ነው። በርካታ የጅማ ከተማ ማህበረሰብ ታድሞባቸው የሚከታተሏቸው ውድድሮች በጣም በነቂስ እየመጡ ነው የሚገኙት። ለምሳሌ እግር ኳስን ብናነሳ በርካታ ተመልካቾች እያገኘ እየመጣ የሚገኝ ውድድር ነው። ግማሽ ፍጻሜ ላይ ደርሰዋል። የግማሽ ፍጻሜ ፍጻሜ ጨዋታዎችም ከሰዓት በሚኖሩ መርሃ ግብሮች የሚደረጉ ነው የሚሆነው። የቦክስ ውድድር ምናልባት ከጀርባዬም ተመልካቾች እየተመለከቱ ይሆናል። በጣም በርካታ የአካባቢው ማህበረሰቦች ተገኝተው እየታደሙት የሚገኝ ውድድር ነው። ይህም ውድድር ወደ ፍጻሜ የሚያልፉና የፍጻሜ ጨዋታዎች ናቸው በአሁኑ ሰዓት እየተከናወኑ የሚገኙት። አጠቃላይ ውጤቶቹ ምን ያህል ቅሬታዎች፣ ምን አሉበት ወይስ ንጹህ ናቸው የሚለው ነገር ከተገመገመ በኋላ ከ12 ሰዓት በኋላ ነው ውጤቶቹ የሚለቀቁት። ነገር ግን እስካሁን ባሉ የውጤት ሂደቶች ግን በርካታ ሜዳሊያዎችን የኦሮሚያ አዲስ አበባ፣ ና የአማራ ክልል ተወካዮች ጉዳዮች በማሸነፍ እንግዲህ ስኬታማ ጊዜን በጅማ እያሳልፉ ነው የሚገኙት። በጠዋት በነበረው መርሃ ግብር ላይ ቀደም ብለን ስናነሳው ነበረ የሶሎ ዞን ላይ እና የጦር ውርወራም የፍጻሜ ውድድሮች በጅማ ሁለገብ ስቴዲየም መከናወን ችሏል። በዚህም የኦሮሚያ ና የአዲስ አበባ አትሌቶች በጣም ስኬታማ ናቸው። በሁሉ ሜዳሊያዎች ቀዳሚ ሆነው በማጠናቀቅ ስኬታማ ናቸው። በዚህ ውድድር ምንም እንኳን ከአንደኛ እስከ ሶስተኛ ያለውን ደረጃ እናንሳ እንጂ ብዙ የወርቅና አብዛኛውን ሜዳሊያዎችን በመውሰድ ረገድ የአዲስ አበባ ና የኦሮሚያ ክልል አትሌቶች ስኬታማ ናቸው በጣም ብሎ ማንሳት ይቻላል። ከሰዓት በሚኖሩ ውድድሮች ቀደም ብለህ አንተ እንደገለጽከው የጠረጴዛ ቴኒስ ውድድርን ጨምሮ ማለት ነው የቴኳንዶ በግልና በድርብ የሚደረጉ ውድድሮች አሉ። ከዛ በዘለ የውሹ ወይም የማርሻል አርት ስፖርቶችም በተመሳሳይ የፍጻሜ ውድድራቸው የሚደረግ ነው የሚሆነው። የእጅ ኳስ የምረብ ኳስ ውድድሮችም ፍጻሜያቸውን ከሳት ያገኛሉ ተብሎ ነው የሚጠበቀው። እነዚህ ውድድሮች በጥቅሉ በሚሰጡ ነጥቦች የሚሰጡ መሆኑን ተከትሎ ወይም አሸናፊው የሚለይ መሆኑን ተከትሎ እንደዚሁ ይሄ ያሸንፏል ብሎ ለመግለጽ የሚሆኑ አይደሉም። አጠቃላይ ውጤታቸው ወይም በድምራቸው ማን የተሻለ ነው የሚለውን እንግዲህ አዘጋጁ አካል ወይም ደግሞ የዚህ ውድድር አስተባባሪ አካል ይፋ ሲያደርግም ለተመልካቾቻችን የምናደርስ ነው የሚሆነው። እስካሁን ባለው ሂደት ግን በተለይ እግር ኳስና የቦክስ ውድድሮች በጣም በርካታ ደጋፊዎች ተገኝተውባቸው እየተከናወኑ የሚገኙ ውድድሮች ናቸው። ጅማ እንግዲህ እጅግ በጣም በአማረና በደመቀ መልኩ ውድድሮቿን እያስተናገደች ነው ያለችው። በጠዋቱ ያለው መራገበርን ይመስላል። ከሰዓት ባለው ውጤት ደግሞ ምን ይመስላል የሚለውን ነገር እንግዲህ በምሽት የዜና ወጃችን ለተመልካቾቻችን የምናደርስ ይሆናል። ደግነት ባልደረባችን አብርሃም ተስፋዬ ከጅማ ላደረስከን መረጃ ከልብ አመሰግናለሁ። መልካም ቀን ይሁንልህ። ወደ ቀጣዩ የስፖርት ዜናችን ስናልፍ የውጭ ስፖርታዊ መረጃችን ነው የምንመለከተው። በዓለም ክለቦች ዋንጫ ማንቸስተር ሲቲ ዩቬንቱስ ና ሪያል ማድሪድ ተጋጣሚዎቻቸውን አሸነፉ። ከምድብ ሰባት አላይንን የገጠመው ማንቸስተር ሲቲ ስድስት ለባዶ በሆነ ሰፊ ውጤት አሸንፈዋል። ኢልካይ ጉንዶሀን ሁለት ግቦችን ለማንቸስተር ሲቲ ሲያስቆጥር ኢቸበሪ፣ አርሊንግ ብራውት ሆላንድ፣ ኦስካር ቦብ ና ሪያን ቸርኪ ደግሞ ቀሪዎቹን ግቦች ለፔፕ ጓርዲዮላ ቡድን አስቆጥረዋል። ከዚሁ ምድብ የጣሊያኑ ዩቬንቱስ የሞሮኮን ቡድን ዋይደር ካዛብላንካን አራት ለአንድ ሲረታ ኬናኒልድስ ሁለት ግቦችን አስቆጥሯል። ዱሳን ብላሆቪች ና ቦቶይል በራሱ ደግሞ ቀሪዎቹን ግቦች አስቆጥረዋል። ከምድቡ ዩቬንቱስ ና ማንቸስተር ሲቲ በኩል ስድስት ነጥቦች ከምድባቸው ማለፋቸውን አረጋግጠዋል። በመጨረሻው ምድብ ደግሞ ሪያል ማድሪድ ፓቹካን ሶስት ለአንድ በመርታት በውድድሩ የመጀመሪያ ድሉን አሳክቷል። ጁድ ቬሊንግሃም አርዳ ጉለር ና ፌዴሪኮ ቫልቬርዴ የሪያል ማድሪድን ሶስቱን ግቦች ያስቆጠሩ ተጫዋቾች ናቸው። ራውል አሴንሲዮ በቀይ ካርድ በሰባተኛው ደቂቃ ያጣው ሪያል ማድሪድ በርካታ የጨዋታ ደቂቃዎች በቀይ ካርድ ተጫዋች ማጣቱ ምክንያት በጎደሎ ተጫውተዋል። ከዚህ ምድብ ሳልዝበርግ ና አልሂላል ያለ ግብ ተለያይተዋል። ይህን ምድብ ሪያል ማድሪድ ና ሳልስበርግ በእኩል አራት ነጥቦች ሲመሩት አልሂላል በሁለት ነጥቦች ይከተላል። የፊፋ የዓለም የክለቦች ዋንጫ የምድብ ሶስት የመጨረሻ ጨዋታዎች ከዛሬ ምሽት ጀምሮ ይደረጋሉ። አትሌቲኮ ማድሪድ ከቦታፎጎና ኢንተር ማያሚ ከፓልሜራስ ዛሬ የሚጠበቁ መርሃ ግብሮች ናቸው። አዲስ ሸዋስ ተጨማሪ አለው። በአሜሪካ እየተከናወነ የሚገኘው የፊፋ ክለቦች ዓለም ዋንጫ የምድብ የመጨረሻ ጨዋታዎች ከዛሬ ጀምሮ መከናወን ይጀምራል። በምድብ አንድና ሁለት የሚገኙ ክለቦች የምድባቸውን ሶስተኛ ጨዋታ የሚያደርጉ ሲሆን አትሌቲኮ ማድሪድ ከቦታ ፋጎ እና ኢንተርሚያሚ ከፓልሜራስ ዛሬ ከሚደረጉ የመጨረሻ ጨዋታዎች መካከል ተጠባቂ የሆኑ ናቸው። በምድብ ሁለት የሚገኘው የአውሮፓ ሻምፒዮኑ ፓሪስ ጀርሜ ከሲያትል ሳውንድረስ ምሽት አራት ሰዓት ላይ ይጫወታል። ምድብ የመጀመሪያ ጨዋታ አትሌቲኮ ማድሪድን በሰፊ ግብ አሸንፎ አጀማመሩን አሳምሮ የነበረው የፈረንሳዩ ክለብ በሁለተኛው ጨዋታ በብራዚሉ ቦታፋጎ ሳይጠበቅ መሸነፉ አይዘነጋም። በዚህም የሻምፒዮናነት ቅድመ ግምቱን ያገኘው ክለቡ ወደ ጥሎ ማለፍ የመግባት እድሉን አጥብቧል። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፔዤ በምሽቱ ጨዋታ በሁሉም የምድቡ መርሃ ግብሮች ማሸነፍ ያልቻለውን የአሜሪካውን ሲያትልን ማሸነፍ የሚጠበቅበት ቢሆንም የአትሌቲኮ ማድሪድ ነጥብ መጣልም ወደ ቀጣዩ ዙር ለማለፍ ማስተማመኛ ይሆንለታል። ከቦታፋጎ ጋር በነበረው ጨዋታ በአጥቂና በተከላካይ ክፍሉ ላይ ከፍተኛ ክፍተት የታየበት ክለቡ የወሳኙ አጥቂ ኦስማን ደምቤሌ አለመኖርም ዋጋ እያስከፈለው እንደሚገኝም ተጠቁሟል። በሌላ ጨዋታ ማሸነፍንና የፒኤስጂን ነጥብ መጣል አጥብቆ የሚፈልገው የዲያጎ ሲሞኔው አትሌቲኮ ማድሪድ ሰፊ የማለፍ እድል ካለው ቦታፋጎ ጋር ይጫወታል። የብራዚሉ ክለብ ሁለቱን ጨዋታዎች በማሸነፍ ምድብ ሁለትን በስድስት ነጥቦች እየመራ ሲሆን ውጤቱን አስጠብቆ ወደ ጥሎ ማለፉን ለመግባት ወደ ሜዳ እንደሚገባ ነው የተገለጸው። አትሌቲኮ ማድሪድ ሁለት የግብዳ ያለበት ክለብ በመሆኑ በመጀመሪያው ጨዋታ ከደረሰበት አስከፊ ሽንፈት አገግሞ ወደ ድል ቢመለስም ከፒኤስጂ ጋር ከባድ ትንቅንቅ ውስጥ ገብቷል። ቦታ ፋገው ያቻ ነጥብ ብቻ የሚበቃው ክለብ ሲሆን፣ አትሌቲኮ ማድሪድ በአንጻሩ ማሸነፍና የፒኤስጂን ሽንፈት አጥብቆ ይሻል። የምድብ ሁለት ሁለቱም ጨዋታዎች በተመሳሳይ ምሽት አራት ሰዓት ላይ ይጀምራሉ። በምድብ አንድ ኢንተርሚያሚ ከፓልሜራስና ፖርቶ ካላሃሊ ሌሊት 10 ሰዓት ላይ ጨዋታቸውን ይጀምራሉ። ኢንተርሚያሚና ፓልሜራስ በኩል አራት ነጥቦች በግብ ክፍያ ተቀዳድመው የደረጃ ሰንጠረዡን ይመራሉ። ሁለቱም ክለቦች ወደ ጥሎ ማለፍ ለመግባት ያቸው ውጤት ይበቃቸዋል። በሃርድ ሮክ ስታዲየም በሚደረገው መራ ግብር ሊዮኔል ሜሲ የጨዋታው ለውጥ ፈጣሪ እንደሚሆንም ይጠበቃል። አርጀንቲናዊ ኮከብ በምድብ ሁለተኛ ጨዋታ ማራኪ ግብ በማስቆጠር ክለቡን ከሽንፈት መታደጉም ይታወሳል። በዚሁ ምድብ ፖርቶና የግብፁ አለሃሊ የሚያደርጉት ጨዋታ ሌሊት 10 ሰዓት ላይ ይጀምራል። በአንድ ተሸንፈው በአንዳቸው የተለያዩት ክለቦቹ ጨዋታውን በሜት ላይፍ ስቴዲየም ያደርጋሉ። ኦክላማ ተንደርስ በታሪኩ ለመጀመሪያ ጊዜ የአሜሪካ ቅርጫት ኳስ ውድድርን አሸነፈ። ከዚህ ቀደም ሁለት ጊዜ በፍጻሜው የተሸነፈው ተንደርስ ኢንዲያና ፓከርስን 103 ለ 91 በማሸነፍ ነው በታሪኩ የመጀመሪያ ዋንጫውን ያሳካው። ዮሴፍ ሹም እየ ተጨማሪ ያለው ይህ ቡድን ወደ ኦክላማ ሲቲ ከተዛወረ 16 ዓመቱ ነው። የቀድሞ መቀመጫው ሲያትል ለቆ ኦክላሃማ ከከተመ 6081 ቀናት በኋላ ደግሞ የአሜሪካ ታላቁ የቅርጫት ኳስ ውድድር የኤንቢኤ ሻምፒዮን ለመሆን በቅቷል። ይህንን ዋንጫ ሲያሳካም በታሪኩ ለመጀመሪያ ጊዜ ነው። መብረቆቹ ተብለው የሚጠሩት የኦክላሃማ ተንደርስ የኤንቢኤው አዲስ ኃያል ክለብ ለመሆን እየተንደረደረ ነውም ተብሎለታል። ኦክላሃማ ተንደርስ በዚህ ዓመት ሙሉ የበላይነት ነበረው። አሸናፊው ሁሉንም በሚወስድበት፣ ተሸናፊው ባዶም በሚመለስበት የኤንቢኤው ምርጥ ሰባቸው ዋታ ደግሞ ኢንዲያና ፓከርስን 103 ለ91 በሆነ ውጤት አሸንፎ የመጀመሪያ ዋንጫውን አሳክቷል። ክለቡ በነ ኬቨን ዱራንት እየተመራ በ2012ም እስከ ፍጻሜው ተጉዞ እንደነበር ይታወሳል። ያኔ በሚያሚ ሂት ተረቱ ዋንጫውን ማጣቱም አይዘናጋም። በ2016ም በድጋሚ የኬቨን ዱራንትና ዌስትብሮክ አስደናቂ ጥምረት ለፍጻሜ አብቅቷቸው ነበር። በዚህኛው ፍጻሜ ደግሞ በጎልደን ስቴት ዋሪየርስ ተሸንፈዋል። ከሽንፈቱ በዘለለም ኮከብ ተጫዋቻቸው ኬቨን ዱራንት ከዚህ ፍጻሜ በኋላ ዋንጫው ዳስታላቸው ያላቸው ዋሪየርስ ተዛወረ። በክለቡ ውስጥ ብዙ ተስፋ መቁረጥ የተከሰተውም ይሄኔ ነበር። ክለቡ ከ2019 በኋላ ደግሞ ወጣቶቹን ሻይ ጊልጎይስ አሌክሳንደርና ጃለን ዊልያምስን መል ብሎ አዲስ ቡድንን ገንብቷል። እናም ከተደጋጋሚ የፍጻሜ ሽንፈቶች በኋላ በዚህ ዓመት ለመጀመሪያ ጊዜ የኤንቢው ሻምፒዮን ሆኗል። በፍጻሜውም ኮከቦቹ ጊልጎክስ አሌክሳንደር እና ጃለን ዊሊያም ደምቀው አምሽቷል። ጊልጎክስ አሌክሳንደር 29 ጃለን ዊሊያም ደግሞ 20 ነጥቦችንም በዚህ የፍጻሜ ጨዋታው ላይ ማስቆጠር ችሏል። በሲያትል ሱፐርሶኒክ ተብሎ የጠራ የነበረው ቡድን በ208 ስሙን ወደ ኦክላሃማ ተንደርስ ቀይሮ ዘንድሮ ከኤንቢው ዋንጫ ጋር ለመጀመሪያ ጊዜ ተዋውቋል። በአሜሪካ እጅግ ተወዳጅ ስፖርት በሆነው የቅርጫት ኳስ በታሪኳ ለመጀመሪያ ጊዜ ሻምፒዮን ለሆነችው ኦክላሃማ ሲቲም የትላንቱ ምሽት አይ ይደረስ ነበር። በወጣቶች የተገነባው ተንደርስም በቀጣይ ዓመታትም በአሜሪካ ቅርጫት ኳስ ውድድር ስኬቱን እንደሚያስቀጥለው ብዙዎችም እምነት ጥለውበታል። ተመልካቾች ከዜና ኢትዮጵያ የሰዓቱ የስፖርት ዜናችንን በዚህ ተጠናቋል። ደግነት መኩሪያ ነበርኩ። በሰላም አሉ